በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ወሎ ሀገረ ስብከት ሊ የመጣንበትን ልናስበውና ልናከብረው የወደድነውን የቅዱስ ላሊበላን በዓል ዕረፍት የሚያስብ የሚዘክር ትንሽ ነገር ተነጋግረን ትምህርታችንን ስለምንዘጋ የሚናገር አይነው። እየሰማችሁኝ ነው። የቅዱስ ላሊበላ ደቀ መዝሙር ስለ ቅዱስ ላሊበላ ብዙ ተናግሯል። እኔም እንደ ልጅነቴ እሱ ከተናገረው አንድ ቃል አንስቼ ትንሽ ይናገራለሁ ማለት ነው። ዝንቱ ቅዱስ ልታክልና ይህ ቅዱስ የሁላችን መመኪያ ነው። ሁላችሁም በአንድ ላይ በተለይ ድንስ በመቀነስ ስለሚመች በአንድ ላይ ትናገራላችሁ ማለት ነው። ይህ ቅዱስ ነው። ታላላችሁ ይህ ቅዱስ የሁላችን መመኪያ ነው። መንገድ የስላሴ የስላሴ ምስጢር የተገለጠበት ነው አለ ሰው ወደዚህ ዓለም የመጣበት መንገድ የማን ምስጢር የተገለጠበት ነው? የማን ምስጢር የተገለጠበት ነው? የስላሴ ሰው ወደዚህ ዓለም የመጣው በሦስት መንገድ ነው። በስንቱ መንገድ አለ በስንት መንገድ? በሶስት። አንደኛ ያለ አባት አባት ሆኖ መገኘት ነው። ሁለተኛ ከጎን መገኘት ነው። ሶስተኛ ደግሞ መወለድ ነው። ሰው ያለ አባት አባት ሆኖ በመገኘቱ ከጎን በመውጣቱ እንዲሁም ደግሞ በመወለዱ አምላኩን ይናገረ አምላኩንም ይመስላል። ምስጢረ ስላሴ የታተመበት ነው ማለት ነው። እንዴት እንበል? እዛአዲሁ አዳም የተወለደ እንካለ ይላል ሊቁ አዳም እንደሱ ካለ ከሌላ ሰው አልተወለደም፣ አለ አዳም የተወለደው ያለ አባት ነው። ያለ አባት አባት ሆኖ ተገኝቷል፣ አለ ወለዝንቱ ይትከሰት ምስጢር አ የአዳም አባት ሆኖ ያለ አባት መገኘቱ በዚህ ስለ አብ ይታወቃል፣ የአብ ምስጢር ይገለጣል፣ አብ ይነገራል፣ አለ ወሴትሰ ተወልደ ሴት ተወልዷል። ወበዝንቱ የተአመር ምስጢረ ወልድ ከአዳም አባት ከሌለ ከአዳም ያለ አባት አባት ሆኖ ከተገኘ ከአዳም የሴት መወለድ ያለ አባት አባት ከሆነ ከአብ የወልድ መወለድ ያስረዳል፣ አለ ወሔዋንኒ ወጻትም ገበሙ ወዝንቱ ያልየጉ ምስጢረ መንፈስ ቅዱስ ሔዋን ከአዳም ጎን ተገኝታለች አለ። ከማን ጎን ተገኝታለች? እየሰማችሁ ነው? ከማን ጎን ነው የተገኘችው? የሔዋን ከአዳም ጎን መገኘት የመንፈስ ቅዱስን ከአብ መስረጽ ያስረዳን ያሳያል፣ አለ። ስለዚህ የአዳም ያለ አባት አባት ሆኖ መገኘቱ የማንን ምስጢር ያስረዳን ማለት ነው? የአሜን የሔዋን ከጎን መገኘት ደግሞ የመንፈስ ቅዱስን የሴት መወለድ ደግሞ የወልድን መወለድ ያሳያል፣ ያስረዳን አለ። ስለዚህ ይህ የሰው አመጣጡ ጭምር የስጋዊ መልኩ ብቻ ሳይሆን የነፍሱን ግብር ብቻ ሳይሆን አመጣጡን ጭምር እግዚአብሔር የተገለጠበት ነው ማለት ነው። ይህ ለሰው ብርሃኑ ነው። ይህ ለሰው ምኑ ነው? ይህ ለሰው ምኖ ነው ብርሃኑ ነው። ሰው አምላኩን ይመስላል። በእውነት ፈራጅ በመሆኑ አምላኩን ይመስላል። ክሁት ንጉሥ በመሆኑ ማንን ይመስላል? ተናገሩ ወጣቶች። ሎላ አይደላችሁ? እዚህ የቅዱስ ላሊበላ ልጅ ይናገር ማለት ነው። ትሁት አባታችን ማንን ይመስላል አልኳችሁ? ማንን ይመስላል? አምላኩን ይመስላል። እንዴ ክርስቶስ ንጉሠ ቅዱስ ላሊበላ ኢየሱስ ክርስቶስ ፈጣሪ ቅዱስ ላሊበላ ኢየሱስ ክርስቶስ ትሁት አምላክ ነው። ግን እሱ በባይሪዩ ልሆን ነው ይጸውር ድደ ወይ ነብር ጠፈረ አይደለም ከታች